ሰላም ሰላም፣ እንድና የተከበራችሁ የቻናሌ ቤተሰቦች፣ እንደት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ ሆነው፣ ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቶኝ ስለምታበረታቶኝ ላይክ፣ ሸር ስለምታደርጉልኝ ከልብ አድርጌ አመሰግና አመሰግናለሁ እና ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ በክፍል 151 ይዤላችሁ መጥቻለሁ ለማስታወስ ሲያክል ባለፈው ኪንጎ በጨለማ እንደያዙትና እንዲሁም እንደ ደበደቡት እንደያዙት ነው የተወኩት ማለት ነው። ውጡት ይሄ እዛ ላይ ደግሞ ዛሬ ደብድበው ይዘውት ሊያግቱት ማለት ነው። ሊያግቱት ሄዶ ማለት ነው። ውጡት ይሄ ከዛ የድሮ ዳይመንድና ኪንጎ የሚቀመጡበት የነበረው እዛ ላይ ተገኘ እሱ ማለት ነው። እየፈለጉት ነበረ። እና ማን አገኘው? በኪ ያገኘው ማለት ነው። ቅምጥል ደግሞ እየፈለገችው ነው የት እንደሄደ የት ሄደ ነው ብላ በጣም ተጨንቃ እየፈለገችው ከዛ ወደ እስኪን ልድ ወደ ፍቅር ቤት ሄዶ ከሆነ ብላ እዛ ላይ ስትሄድ በሩን አንኳኳች እና አሹ መጣ አሹ ምን ሆነች ነው ሲላት? እንዴ እባክህ

አንድ ሰው ልገልኝ እየፈለገኝ ነው እያለ ነበር እኮ አለ እያለ ስለ ነበር ነው ስትለው፣ አሁ ለእኔም እኮ እንደዛ እያለኝ ነበር። ደግሞ በጠዋት ምን አሰማኸኝ? እና እስኪ አይዞች ምንም አይሆንም እንዳትጨናነቅ እያላት እያለ ፍቅር መጣች። ፍቅር እናንተ ደግሞ እዚህ ላይ ምን ልታደርግ አንቺ ደግሞ ምን ልታደርግ መጣሽ? አለቻት ለቅምጥን ማለት ነው። ከዛ ኪንጎ እየፈለጉት ነው ኪንጎ አላየሽውም? እኔ የኪንጎ ጠባቂ ነኝ እንዴ? የኪንጎ ጠባቂ አይደለሁም። አንተ ደግሞ በቃ ካንቺ ጋር ልምጣና ላፋላ ልፈልገው እኔም ካንቺ ጋር ሲላት፣ ደግሞ ስራ ትተህ መሄድ ጀመርክ አንተ አርፈ ስራ ብትሰራ ይሻልሃል። ስራ እንዳትዘነጋ፣ ካልሆነ ለናት ነግራት አለው አለች። ህጅ ንገራት ምንታመጭ ነው ብሎ ሊሄድ ስል ማሚ አለች ማለት ነው ስትጠራት ከዛ በቃ እኔ ልህ ችግር የለውም፣ ስራ እንዳታባላሽ ብላ ቅምጠል ብቻዋ ሄደች። እሱ ደግሞ ወደ ቤቱ ተመለሰ ማለት ነው። ውዶች ክንገም እዛ ቤቱ ላይ ሆኖ ቤክ ሲመጣ እንደ ቤክ የጀርባው መተውት ነበር፣ እና እያመመኝ ነው አለ። ምን ሆነ ነው ስለው ምንም አልሆንኩም ስለው፣ እስኪና ቀና ቤር ስለው፣ እንዴ በእህልእህል እየማገጥ ቅባት ነው እንዴ ሁለተኛ ያዝ ግን እንደ በእህቴ ላይ ስለው፣ ረ ምንድነው የምትናገረው አንተ ደግሞ ምንድነው የምታወራው አለው። እና ምንድ ነው ነው እንደዚ ያደረገ አለው። እዛ ላይ አንድ ሰው መጥቶኝ ነው። አንተ ወንድ አደለህ እንዴ ዝም ብለት መታለ ትመታለህ እንዴ አለው። እዛ እና ምን ላድርግ፣ ዳይመንድ በሰረቀውን እየተደበደብ እኮ ነው አለው። የሰራች ነው አንተስ ከእሱ ጋር ደ እየሰረቀ ካልነበረ እና የእጅ ነው ያገኘው አለው። እሱ ደግሞ እኔ ምን አደረግኩ እኔ በዳይመንድ የዳይመንድ ችግር ነው እኔ ላይ የመጣ እኔ ላይ እየደበደጉኝ ያለው እህት እየፈለገች ነው አሁን አሁን ና ወደ ቤት እንሄድ ብሎ ወደ ቤቱ ይዞ ሄደ ማለት ነው። ሮማኒ ደግሞ ቡና እያፈላች እያለ ሮማኔ እስኪ ሂጂ ውሃ አምጪልኝ አሏት። እሷ ደግሞ እሺ ብላ ውሃ ልታመጣ ስትሄድ ውሃ ልታመጣ ስትሄድ ምን አደረገች ፍቅር ውሃ ይዛ ከመጣች በኋላ በእግሯ ጠልፋ ውሃው እንዲ እናቷ ላይ እንድትደፋና ሮማኔ ተወቃሽ እንድትሆን አደረገች። ከዛ ሮማኔ ምን እያየሽ ነው ደንባራ? ምን ሆነሽ ነው? ባለፈውም እንደዛ አደረግሽ፣ አሁን ደግሞ አይንሻይም እንዴ ምን እያሰብሽ ነው አሏት። ይቅርታ። ምንድነው ይቅርታ፣ ባለፈው ይቅርታ፣ አሁን ይቅርታ። ምን ሆነሽ ነው? ፍቅር እኮ ናጣ ጠለፈችኝ እንጂ ከአሁን በኋላ ይደገመኝም አለች። አየሽ እናቴ ዓይነሽ እያየሽ እየዋሸች እኮ ነው አየሻት? እኔ መቼ ነው የጠለፍኳት? በይ በይ አሁን ህጅ ወደ ስራሽ። ቡና ማፍላት ካስጠላሽ ታዩ አልዋት ማለት ነው። በቃ እሺ ካሁን በኋላ ይለምድ ብኝ ማለት ህጅሽ ህጅ ወደ ስራሽ አልዋት እና ፍቅር እስካሁን ተንክሏ አልተወችም። አዴ ላይ እየሰራቸው የነበረው ተንኮል አሁን ሮማን ላይ እየደገመቸው ነው ማለት ነው። አዴ ደግሞ ለደብደው ብላ ምን እያደረግክ ነው? እንደት ነው እንደት እየተካሄድ ነው ሲለ ሲላት ለእናትሽ ልነግራት ብዬ ብዬ ነው ፈርቼ ነው እንጂ ለእናትሽ ልነግራቸው ነው አላት። በቃ እሺ ለአባቴ ግን እንዳትነግር ማለት ራሴ እየጠበቅ ከአለችው፣ እሱ ደግሞ እሺ እሺ እንደዛ አደርጋለሁ። ስለምትሰማኝ ቃሌ ስለምታከብር በጣም አመሰግናለሁ አለችው ማለት ነው። እሱ እሺ ብለው አመሰገናት ማለት ነው። ከዛ ልል መጣች። ልልዬ፣ እንዴት ነሽ ብላ ልል እየተካሄደ ነው የደብ ነገር ምን እያደረገ ነው ስትላት፣ አሁን ቤት ደርሰናል እያለኝ ነው፣ አሁን እያወራ ነበር ከሱ ጋር አለችው። አይዞሽ፣ ሁሉ ነገር ይስተካከላል እንጃለቻት እያለ ልል ስልክ ተደወለባት። ስልክ ተደውሎባት አክስትሽ ቤቱ ለቃ ወጥታለች አልዋት። እሷን በጣም ደስ አላት ማለት ነው። የእናት እና የአባቷ ቤት እጇ ላይ ሊገባ ስለሆነ በጣም ደስ አላት። ምንድን ነው ስትላት፣ አክስቴ ቤት ለቃ ወጣለች እየተባለች ነው። እስኪ አማክረኝ እዚ ላይ ልቀመጥ ወይስ ወደ ቤት ልሂድ ወይስ እዛ ላይ ቢሄድ ደግሞ ይደብረኛል። የድሮው ነገር እያስታወስኩ አለቻት። ለምን እዚህ ላይ አትኖርም? አንቺ ደግሞ ኤላ እኮ ላንቺ ብለው አይደለ እንደ የገዛው ቤቱ። ስለዚህ እሱ ሽጭምና እዚህ ላይ ነው መቀመጥ ያለብሽ አለቻት። እሺ ለኤላ ልጠይቀውና እሺ እያለቻት እያለ በርተን ኳኳ። ማነው የግቡ? ስትር ቅምጥል ናት። ቅምጥል፣ ቅምጥል እንዴት መጣሽ? አለቻት። ዴቫ ክንጎ፣ አላያችሁትም ክንጎ? እየደፈለግኩት ነው ክንጎ፣ አጥቸዋለሁ ፈልጌ አለቻት።

የኔ አደይ ስትለው፣ አዎ፣ እቺ መስከረም ላይ የምትወጣ አደይ አበባ እሷ አላት። ደግሞ ውበትሽ ቀን ከቀን እየጨመረ ነው እየመጣ ያለው። እየናፈቅሽኝ እኮ ነው። ለምንድን ነው ጸባይሽም እየተቀያየረብኝ ነው? እኔ ስጠራሽ ቶሎ ብለሽ አትመጭም፣ ትነፍቀኛለሽ እኮ አላት። አይ፣ ምንም እኔ እኮ ስራ ላይ ስለሆንኩ ነው እንጂ እኔ የተቀረጁ ያልኩት ነገር የለም አላት። በቃ ሽኮሽ ብሎ ምግብ ላጎ አጎረሳት እና ከዛ አንተ ደግሞ ሁሌም እነግርሻለሁ እነግርሻለሁ እያልክ የምትጠራኝ ነገር አለ ግን አትነግረኝ፣ ምን ሆነ ነው አለችው። አዎ እነግርሻለሁ፣ አንድ ቀን እነግርሻለሁ እየፈራሁ ነው እንጂ መቼ ቀርበሽ ነው ደግሞ የምነግርሽ አላት። እንደሰየላ ያለ ፍቅር መጣች። አንቺ ደግሞ ይሄ ቦታ እኮ የአሽ ቦታ ነው አሽ ነው እዚ ላይ መቀመጥ የምችለው ብለሽ ብለሽ ደግሞ እዚ ላይ አንቺ እዚ ላይ በር ክፋችሁ ነች ተቀመጥሽ አለቻት። ምንድን ነው ስራዬ ጨርሼ እኮ ነው ስራዬ ስለጨረስኩ እኮ ነው እዚ ላይ መሆነ፣ ምንድን ነው ምን ይመለከትሻል? ደግሞ አፋለኝ ብለሽ ዝም ብለሽ አትናገር፣ ትገመቻለሽ። ስለዚህ እኔ ስራ የተጨረስኩ ድረስ ምንም አያገባሽም፣ የት ተቀመጥኩ የት አያገባሽም አለቻት። ለምንድነው የማያገባሽ? ሂጂ አሁን የምኝተ ክፍል ያጽጁ አጽርቼዋለሁ እኮ። ቆሾሸዋል ሂጂ አጽጁ አለቻት። እሷ ደግሞ በቃ እሽ ብላ ሄደች። አሹ ደግሞ ምናላት፣ ከአሁን በኋላ ሮማኒ ላይ አፍ እንደዚ ብለሽ እንዳትገብ ስራዋ ከጨረሰ የእረፍት ከሰዓቷ ከሆነ የፈለገችበት ቦታ ሄዳ መጫወት ትችላለች አላት። እንደዚህ ብሏት፣ እሷ ደግሞ ፍቅር ደግሞ ተከትላት ሄደች ለሮማኒ እዛ። ፍቅር ሮማኒ እያጸዳች የፍቅር የፍቅር ምኝታ ክፍል ላይ እያጸዳች እያለ ማን መጣች? እናቷ ፍቅር ፍቅር እያለ ስናጡ ሮማን ያገኟት። ሮማን ምን እያደረግች ነው? የፍቅር ምኝታ ክፍል ላይ ነው እያጸዳት ነው ማለት። አሁን አይደለ እንዲ ያጸዳሽው? አዎ አጽጆ ብላኝ ነው። ከዛን ፍቅር ፍቅር አለች። ችግር የለውም አጸዳዋለሁ ስትል ፍቅር መጣች። ምን ሆነሽ ነው? አሁን አይደለ እንዲ ያጸዳችው? ለምንድን ነው አጽጆ ያልሻት? አው እዛ ላይ ከአህዳ ከአሹ ከምትቀመጥ ስራ ልፈልግላት ብዬ ነው ከምትቀመጥ ብዬ ነው። የእረፍት ሰዋታ እንደፈለገችበት ቦታ ዳ መቀመጥ ትችላለች ማረፍ ትችላለች። ስለዚህ ቤዛ ላምጣት ወይ ለክት አግዛት ለሮማን ያ ስልሽ እኔ አግዛት አለው እያልሽ ከማገዝ ያለብሽ ደግሞ እረፍት ሰዋታ ላይ ስራ ተያዝሻታል። አንቺ ልጅ ምንድነው ማድረግ ያለብኝ አንቺ ምን ማድረግ ባደርግ ይሻለኛል ብለው ተቋጧትና ሮማን ሄጂ ጥረፊ አልዋት እሷም ፍቅር እንደዛ ስቆጣት ተቋጥሯት ወጡ ማለት ነው። ወንዶች ይሄ ልል ደግሞ በሪ ሲንኳኳ ልትከፍ ስትወጣ በክ ነው፣ እንዲህ በክ ምንድነው ቆየሁ እኮ አለችው። ከዛ አቀፋትና አሁን እናፍቀሽኛል ደሞ አላት። ምንድነው የቆየ ቆየት ያልኩ አለችው። እሱ ደግሞ ሊያስቀናት እየሞከረ ነው ምስት ላገባ ለሚስት ወደፊት እንደዚ እንደዚ ነው መሆን ያለብኝ ብሎ ሲነግራት፣ ማናት ሚስት አለችው? ሚስትማ አታውቂያትም አላት። ምንድን ነው ምን አይን እንዳይሆንባት አላት። አይን እንዳይሆንባት ማና ደግሞ ታውቂያት አለች ስላት፣ የሚያውቋት ማናት ስትል ለልዱ አስታወሰች፣ እና ልዱ ባይሆን አይ ልዶ አይደለችም ግን እዛ ላይ እዛ ላይ ናችሁ ሲላት በጣም አኮረፈች ማለት ነው። ምክንያቱ ለበክ ትወደዋለች አልነገረችውም፣ ግን ትወደዋለች እና እሱ ደግሞ ልታዘባት ብሎ ነው እንደዚህ አላት እንጂ እሱም ልል የተለየ ቦታ ነው ያለው ማለት ነው። ውዶች እ በክፍል አንድ መቶ አምሳ አንድ ይመስል ነበር። በክፍል አንድ መቶ አምሳ ሁለት እስከምንገናኝ ላይክ ሸር ሳብስክራይብ ያደረጋችሁ በተሰሙ ነው።